ክፋት ዘንጦ እኔ ደግነት ነኝ እያለ የምርጫ ቅስቀሳ ሲያደርግ ተመልክተን እንምጣ። በዚህ ዘመን ያሉ እናቶች የእናትነት ግዴታን የማይወጡ የሚያሳፍሩ ናቸው። ይቅርታ አድርጉልኝ፣ ይቅርታ አድርጉልኝ። ያ ማለት ሁሉ ናቸው ማለት አይደለም። በጣም ጎበዝ፣ ጠንካራ፣ ጀግና ሴቶች አሉ፣ ልጆቻቸውን ፎሎ የሚያደርጉ ስልካቸው ላይ የሚነካኩትን ቼክ የሚያደርጉ ምንድነው ስልካቸው ላይ የሚያዩት ብለው እናቶች ልጆቻቸውን ቼክ ያደርጋሉ። ምንድነው የሚጠቀሙት? በነገራችን ላይ በልጅ ልጅ ላይ በሚፈጠረው የትኛውም ነገር ተጠያቂዋ እናት ናት። እናት ቤት ውስጥ ያለች ናት። አባትማ ውጭ ሰርቶ ነው የሚያመጣው። እናት ግን ልጇ ኮምፒውተር ላይ ምንድነው የሚያየው ፊልም ነው የሚያየው የብልግና ቪዲዮ ነው የሚመለከተው ጌም ነው የሚጫወተው የእናት ግዴታ ነው የእናት ግዴታ ነው ልጅም ኮንትሮል የማድረግ ይሄ ሁሉ እናትን መወንጀል አባትን ለመንጠቅ እንደሆነ ቀጥሎ ባለው ቪዲዮ ያሳያቸዋል። ሁላችሁም ፋሲካ እና ጆሹዋን የምታውቋቸው ይመስለኛል። አንድ ሰሞን ከአንድ ከሁለት ዓመት በፊት ትንፋሽን ይዞ መቆየት የሚባል ቻሌንጅ እዚህ ቲክቶክ የሚባል ፕላትፎርም ላይ በተጀመረ ጊዜ እንደዚህ አይነት ቻሌንጅ ውስጥ ተሳተፋለሁ ብሎ አደጋ ውስጥ እንደወደቀው ሆስፒታል ሊረዳ ሄዶ ደግሞ ህይወቱን እንዳጣ ይታወቃል። በዚህ ምክንያት ደግሞ ኢትዮጵያውያን፣ ኤርትራውያን ሁላችንም ከዚህ ቤተሰብ ጋር መልካምን ቃል በመናገር በጸሎትና በማጽናናት አብረናቸው እንደነበረ የቅርብ ጊዜ ትውስታ ነው። እንደምታውቁት እሱን ተከትሎ ነው ይቺ ሴት ፋሲካን ስለ ልጇ ማጣት የምትከሳት። አንድ ሰው እግዚአብሔር አጽናንቶት ቁስሉ ጠፈፍ ብሎለት እያለ የክፋት ጥፍርን አርዝሞ የደረቀ ቁስሉን ከእንደገና እየፈነቀሉ ለማቁሰል እና የሀዘን ደመና ቤቱ ላይ እንዲዳምን ማድረግ ምን ያህል ጨካኝነት እንደሆነ በሁላችሁ ፊት ግልጽ ይመስለኛል። የዚህ ሁሉ ደግሞ ዋናው አላማ ዞዊ የተባለ ቲክቶክ ላይ ጌም ለሚጫወቱ ሰዎች ሁሉ አንበሳ በማውረድ ስም ያተረፈ ግለሰብ ነው። ዞዊ የፋሲካ ባለቤት ነው። ስለዚህ ዞዊ የፋሲካ ባለቤት እንደመሆኑ እሱን ከፋሲካ እቅፍ አውጥቶ የራስ ለማድረግ ከአንቺ ጋር መኖር አልችልም በቃኝ በቃኝ አልፈልግም ብሎ ባልሽ ጥሎሽ ከሄደ በኋላ ከአንቺ የተሻለ ጨዋ ሴት አይቱ፣ እግዚአብሔርን የምትፈራ ሴት አይቱ ካገባ በኋላ ለምን ጥላኝ ሄድክ ባሌን፣ ተቀማው፣ የባሌ ባሌን መልሽ ብትይ ማንም ይሰማሽ የለም፣ አልሰማሽም። ወጥተሽ በየሚዲያው እንደዚህ ያደረገኝ እንደዚህ አደረገኝ እንደዚህ ይበድሉኝ እንደዚህ በድሎኝ ከምትይ መጀመሪያ አንቺ ለባሽ ትመጪው ነበረ። አንዳንድ ሰዎች አሉ በነገራችን ላይ ለቤት ለውጭ፣ አልጋ ለቤት ቀጋ። ከእሷን ብሶ ደግሞ እግዚአብሔርን የምፈራ ጨዋ ሴት ነኝ እያለች ራሷን ፕሮሞት ታደርጋለች። እግዚአብሔርን የምትፈራ ጨዋ ሴት የሰውን ትናንትና እያነሳች ቁስል የሰው ቤት ውስጥ አትከት የሰው ባልን መንጠቅ ወይም የሰውን የትዳር አጋር መውሰድ እንደ ክብር በአደባባይ አታወራ። መጽሐፍ ቅዱስ ለእንዳንቺ አይነት ነውረኛ ሴቶች ሲናገር ክብራቸው በኖራቸው ሆዳቸው አምላካቸው የሚላቸው አይነት ሰዎች መካከል ነው ሁን የምትመደቢው አንቺ። ምክንያቱም ነውረኝነትሽን ዲፌንድ ለማድረግ ቆንጆ እንደሆንሽ፣ እግዚአብሔርን እንደምትፈሪ፣ የተሻለሽ እንደሆንሽ እየተናገርሽ ነው ያለሽ። ውጤቱ ግን የሚያሳየን ጭካኔሽ እና ረመኔነትሽ እግዚአብሔርን እንደማፈሪ እግዚአብሔርንም እንደማታውቂ ነው። እንደሚያደርጉ ስሙልኝ እሱም ሲንግል አንቺም ሲንግል አብራችሁ ናችሁ፣ አሉ ናችሁ። ሰው እንዴት ነው ማለት እንደዚህ አይነት መልካም ሰው እኮ እግዚአብሔር ሲያድን ፈቃድ አይደለ። እንትን ግን እኔ የተረዳሁት ነገር ነው ሁሉም ነገር ለበጎ ነው። ገብቶ ካላለ እሷ ወስደ አላ ታለች ያርግላችሁ፣ ነው ነው የሚለው ከሆነ ያርገው፣ ፈቃድ ያርገው፣ እኛም ሰርግ እንብላ። ሰ ሲበሳጭ አንቺ ተናደሽ አይደለም። ሰው የምታናጅ ሜሊ ሻይ ሙድ ይዘሽ ነው ሰው የሚናደደው እንጂ ተናደሽማ እሳ አቃጠልኳት ይባላል። ለእንቁርቲ መናደዳችን ማምጎዳፈ አንበሳ ምናምን አውርድላት እንጂ ትንሽ እንቁርቲን አሳይ ምን በጌታ ትንሽ አበሳጭን ለባሉ ነው ዞዬ አንበሳ አድርገ ምናምን ስቅስቅ ብላ አንተን እሱ አንበሳ ዞይ ግደለይ። ለስዋ ሳታወርዳ እዚህ ነው ቆይ ቅንቅን የሆነችበት ሰው ቆሷል። ቅንቅን ማለት ለእሷም ለሰው መልካም ስላደረገ እንደዚህ አይነት ሰዎች ለእሷን ለእሷ አውርድ በማውረድ የሰውን ልብ ማውረድ እና የሰውን ትናንት ማበላሸት እንደ ክብር ታይቶ በአደባባይ እንደ ዮናስ ሙሉነ ነ ህሊናቸውን ከጫማቸው በታች እየረገጡ ለሞተ ህሊናቸው ትክክለኝነት ሰውን ማናደድ ሐቅ እንደሆነ የሚሰማቸው ከንቱ ፍጥረቶች ናቸው፣ እንደዚህ አይነት የሰው ቤት የሚበጠብጡት። እኔ በጣም ግን የተጽናናው ደስ ያለኝ ጀግና በሆነችው ልጇን በማጣት ከዛ በኋላ በራሳቸው ጉዳይ እንግዲህ አንዳንድ ትዳር ይበላሻል ወይ ሁሉም ሰው ትዳር እስከ ፍጻሜ ይቆያል ማለት አይደለም። ሊበላሽ ይችላል ትዳር በኤኒሚዝ መለያየትን እንደ ክርስቲያን ትክክል ነው ብዬ በምንም ሁኔታ ባላጸድቅም፣ ሰዎች ግን ሊለያዩ ይችላሉ። በዚህ መካከል ላይ እየገባችሁ ግን የሰውን ትናንትና የምታጨቀዩ ሰዎች ከእናንተ በላይ ክፉ እንደሌለ ልነግራቸው ነው። ፋሲካ ግን ይህንን መልክ ታስተላልፋልሻለች። አንቺ የሃይማኖት መልክ ይዘሽ የሰውን ህይወት ለማበላሸት የተነሳሽ እግዚአብሔርን እፈራለሁ ምት ጭራሽ እግዚአብሔርን ማታቂ እግዚአብሔርን መፍራት በአጠገብ ያልደረሰ ጨካኝ ሴት ማለት ነው። እንደዚህ ብላሻለች፣ ከሐዘኗን የነካካሽባት ቁስሏን ከእንደገና እንዲያገርሽ ያደረግሽባት ይህንን መልእክት አስተላልፈልሻለች። ስሚማ በህይወታችን ደጋግሞ ቢመጡ ደስ የምንሰኝባቸው ቀኖች እንዳሉ፣ ባይመጡ ብለን ደግሞ የምንመኛቸው ቀኖች አሉ ሁለቱን የምንመኛቸው ግን እንደገና ደጋግሞ ያለፍንባቸውን ሁኔታዎች ማሳሰባቸው አይቀርም እንዳይመጡ ወይም ደግሞ ባልሆኑ የምላቸው ቀናቶች ውስጥ እኔ ሶስት የምፈራቸው ቀኖች አሉኝ አንደኛው ማርች ሀያ ሁለት ነው ልጄ ጆሽ የአክሲደንት የደረሰበት ነው ለእኔ ቀኑ ሲመጣ ምን ያህል ድንጋጤ እንዳሳለፍኩ ምን አይነት ዱብ እዳ እንደወረደብኝ የነበረው ሞመንት ያደረኩት የሆንኩት ሁሉ ትዝ ስለሚለኝ ያን ቀን ማን በሸሸገኝ ብዬ የማልፈው ነው። ሁለተኛው ደግሞ ዛሬ ኤፕሪል ቴን ከ19 ቀን ቆይታ በኋላ ቢተርፍልኝ ብዬ ናፈቅኩት ልጄ መሞቱን ያበሰሩኝ ከእኔ የተለየበት ቀን ነው። እንዴት ይከብዳል፣ እንዴት ያማል መሰላችሁ። እነዚህ ቀናቶች ሲመጡ 19 ደግሞ ሲመጣ የቀበርኩበት የልደ በቀል አለው የሚፈጥርብኝ ስሜት አለ። እናት አይደለም ያቺ ለምትቋተንም በይን ዱብ ዱብ ዱብ ባረጋታለሁ። ዛሬ በጠዋቱ የጆሽ ጓደኛው አብሮ አደግ ጓደኛው መጣና አበባ ሰጥቶ አቀፈኝ። አምሶሪያ አለኝ። ተለቃቀስንና ኢዛ ላይቭ አለኝ አላ አለኝ አው አለ አለ እኔ ጋር ነው እንጂ የሌለው ለው በሰማይ አለ። ያረፈበት ቀን ሙመንት ሳስታውሰው ከባድ ነው። ሆስፒታል ውስጥ ኦክሲጅኑ ይነቀልለት ሲባል እኔ አላይም አልኩኝ። አንዳንዶቹ ኦክሲጅን ሲነቀልላቸው ህይወታቸው ይቀጥላል፣ አንዳንዶች ይሄዳል። እኔ ልጅ ይሄድበት ታይም ነበርና የዛኔ የተፈጠረው ሙመንት ከባድ ነው ለኔ። መውደቂትን ይለኛል እምባይደረቀብኝ ምን እንደሚባል ጠፋብኝ። ህልምም ህልም መሰለኝ እንደገና የሰጡም ደሞ 30 ደቂቃ ብቻ ብቻ አልቀሱና ወጡ ስለተባለ ሙሉ ቪዲዮዋን እንድትሰሚው ሜንሽን አደርግሻል። እንደ እግዚአብሔር ያለማንም የለም ትላለች እሷ። አንቺ ጥፍርሽን አርዝመሽ ቁስሏን ለመውጋት በጣሹ መጠን እሷ እግዚአብሔር ጋር እየተጣበቀች ነው። እና በሰው ትዳር፣ በሰው ህይወት፣ በሰው ትናንት እየገባችሁ የሰውን አለም ለማጨን ለምትፈልጉ ጨካኝ ሰዎች እጆቻችሁን ሰብስቡ ለማለት ነው ይህን ቪዲዮ የሰራውን። ሰላም